የኢትዮጵያ ፖሊስ ትልቁና ተቀዳሚ ተግባሩ የኢትዮጵያን ብሔራዊ ጥቅም ማስጠበቅ ሰላምና አንድነትን ማስጠበቅ መሆኑን ተረድቶ ሊተጋይ ይገባል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የኢትዮጵያ ፖሊስ ተቋም የሀገርና የሕዝብን ሰላምና ደህንነት ለማረጋገጥ በሚያስችል ሙሉ ቁመና ላይ ይገኛል ያሉት ደግሞ የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ናቸው። 116ኛው የኢትዮጵያ ፖሊስ ምስረታ ቀንን ያደገ ፖሊስ እየተለዋወጠ ላለ ሀገር በሚል መሪ ሀሳብ በመስቀል አደባባይ በተለያዩ ፖሊሳዊ ሁነቶች በድምቀት ተከብሯል። ይህንን ጉዳይ በተመለከተ ዘጋቢያችን በለጠ ታረቀኝ ሁነቱን በተመለከተ ተጨማሪ መረጃ ላይ ደርሰን በቀጥታ መስመራችን ላይ ይገኛል። በለጠ እንደምንውላሃል፣ እስኪ የበዓሉ አከባበር ሁነት ምን ይመስላል? አመሰግናለሁ ቤቲና ፍቅርተ። እንግዲህ አንቺ ቀደም ብለሽ እንዳነሳሽው 116ኛው የኢትዮጵያ ፖሊስ ቀን በመስቀል አደባባይ በተለያዩ ፖሊሳዊ ሁነቶች ተከብሯል። እንግዲህ መንግስትም ሆነ የፖለቲካ ስርዓት በተለያዩ ጊዜያቶች ሲቀያየር ሙያዊ ስነ ምግባሩን ጠብቆና ሀገርን አጽንቶ የሚያቆይ ገለልተኛ ሆኖ የሚቆይ ትርጓሜን የያዘ ነው ፖሊስ የሚለው ስያሜ ማለት ነው እንግዲህ ሚያዝያ 1901 ወደ ኋላ መለስ ብለን የዛሬ 116 ዓመት ስናስብ እንግዲህ የኢትዮጵያ ፖሊስ በተደራጀ መንገድ የተመሰረተበት እለት ነው ይሄ ዕለት፣ እንግዲህ ዛሬ ተከብሮ ውሏል ማለት ነው። በዚህ መርሐ ግብር የፌሪ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ በክብር እንግድነት ተገኝተው መልእክት አስተላልፈዋል። እሳቸውም እንግዲህ የኢትዮጵያ ፖሊስ የኢትዮጵያን ወይም ደግሞ የሀገሪቱን ናሽናል ኢንትረስት ወይም ደግሞ ብሔራዊ ጥቅም መለየትና ማስጠበቅ፣ ህዝባዊ አንድነትን ማስጠበቅ፣ በትብብር መስራት መሆኑን በተቀዳሚነት ማረጋገጥ እንዳለበት መልእክት አስተላልፈዋል። ጠቅላይ ሚኒስትሩ አክለውም እንግዲህ የፖሊስ ተቋሙ በተለይም ከቅርብ ጊዜ ወዲህ በተደረገለት ሪፎርም ጥሩ ቁመና ላይ ይገኛል። ለሀገር ሰላም፣ ለሀገር አንድነት መልካም ስራዎችንም እየተገበረ ይገኛል። ይሄንን ማስቀጠል አለበት። አሁን ባገኛቸው ለውጦች ሳይረካም ከዘመኑ ጋር አብሮ መራመድ የሚያስችል ለውጥ ላይ መገኘት አለበት የሚል መልእክት አስተላልፈዋል። እንግዲህ ከዚህ በተጨማሪ የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤልም በመርሃ ግብሩ የመክፈቻ ንግግር አድርገው ነበረ። እሳቸውም እንደተናገሩት እንግዲህ ባለፉት ጊዜያት የኢትዮጵያ ፖሊስ የተለያዩ ክፍተቶች ነበሩት። በተለይም ከሰብአዊ መብት አያያዝ ጋር ክፍተቶች ነበሩበት እና ከ2010 ዓ.ም ጀምሮ በተደረገለት እንግዲህ ሪፎርም ወይም ማሻሻል አሁን ለሰብአዊ መብት ትልቅ ግምት የሚሰጥና ለሀገር አንድነት፣ ለሀገር ሰላም ከፍተኛ የሆነ ስራ እየሰራ የሚገኝ አሁንም ደግሞ ሀገራዊ ግዳጅን ለመወጣት የሀገርንና የህዝብን አንድነት ለማስጠበቅ፣ ሰላምን ለማስጠበቅ ጥሩ ቁመና ላይ ያለ መሆኑን ገልጸዋል። እንግዲህ በዚህ መርሃ ግብር ጥሪ የተደረገላቸው የውጭ ሀገር የፖሊስ አዛዦች፣ እንዲሁም ዲፕሎማቶች በሀገሪቱ ደግሞ ከፍተኛ የፌዴራልና የክልል የስራ ኃላፊዎችም ታድመውበታል። በዚህ መርሃ ግብር የተለያዩ ፖሊሳዊ ሁነቶች፣ ትርኢቶች፣ እንዲሁም አሁን ቁመነው የፖሊስ ተቋሙ ያለበትን ሁኔታ የሚያሳዩ የተለያዩ ዝግጅቶች ተደርገውበታል። ቤቲ ያለው መረጃ ይህን ይመስላል። ዘጋቢያችን በለጠ ታረቀኝ ከአዲስ አበባ ላደረስከን መረጃ እናመሰግናለን። መልካም ቀን ይሁንልህ።